እንደምንውላቸዋልኋል ውድ የባሕራን ሚዲያ ተከታታዮች እንኳን ለአምስተኛው የአብይ ጾም ሳምንት ደብረ ዘይት እንዲሁም የጾም ኩሌታ አደረሳችሁ። ደብረ ዘይት ማለት የዘይት ተራራ ማለት ነው። በሀገራችንም ሆነ በእስራኤል ታሪክ እንዲሁም በሌላው የዓለም ክፍል ለብዙ አገልግሎቶች የሚውል የዘይት ቅባት የሚገኝበት ተራራ ነው። ያንን አያይዞ ግን ብዙ ታሪኮች ስላሉ ቤተክርስቲያንም በቅዱስ ያሬድ አማካኝነት ይህን ሳምንት ደብረ ዘይት ብላ ሰይማ ብዙ ትምህርቶችን ታስተምርበታለች። ከጌታችን 18 በዓላት መካከል ከዘጠኙ ኑሳም በዓላት ውስጥ አንደኛው ነው። በዚህ ሳምንት ዘርፈ ብዙ ትምህርቶች ቤተክርስቲያናችን ታስተምራለች። ደብረ ዘይት ማለት ቀጥተኛ ትርጉሙ የዘይት ተራራ ማለት ነው። ደብር በቤተ ክርስቲያን ተራራ የሚል ትርጉም አለው። ዘይት ደግሞ የምናውቀው በቁሙ ዘይት የሚል ትርጉም አለው። አንድ ላይ ስናናብበው የዘይት ተራራ ማለት ነው። ከደብረ ዘይት የአንድ የቤተ ክርስቲያን በዓል ነው። በጌታችን ስም 18 በዓላት ይከበራሉ በቤተ ክርስቲያን። ከዘጠኝ ንዑሳን በዓላት መካከል ይመደባል ደብረ ዘይት በዚህ ሳምንት ቅድስት ቤተ ክርስቲያናችን የክርስቶስን ምጽአት እንዲሁም የሰውን ሞት እንዴት እንደሆነ በሰፊው የምታብራራበት የምታሳስብበት ሳምንት ነው። የአብይ ጾም ደግሞ እኩሌታውን አምስተኛው ሳምንት ደብረ ዘይት እሑድ ላይ ስንደርስ ሀምሳ አምስቱ የጾም ቀናት አካፋኝ ወይም አጋማሽ ቀን ይሆናል ማለት ነው። የደብረ ዘይት ክብረ በዓል እንግዲህ የጌታችን በደብረ ዘይት ተራራ ላይ ተቀምጦ ሐዋርያትን ስለ ዳግመኛ መምጣቱ ያስተማረበት ሰፊ የወንጌል ክፍል አለ። ያ ተብራርቶ ይቀርብበታል። የማቴዎስ ወንጌል ምዕራፍ 24 ከቁጥር 1 እስከ 36 ድረስ ያለው ታሪክ ይተነተናል፣ ይብራራል። እንዲሁ ደግሞ በቤተክርስቲያን አገልግሎት በቅዳሴው በስብሐተ ነግህ በጾመ ድጓው ሰፊ የዜማ ክፍል ተቀምጦ እናገኛለን እና የመጀመሪያ ቤተ ክርስቲያናችን አስብታ የምታስተምረው ትምህርት የጌታችን መምጣት ነው። የጌታችን ምጻት ወይም ዳግመኛ መምጣት አስቀድሞ በልደቱ እኛን ለማዳን ከመቤታችን ከቅድስት ድንግል ማርያም ተወልዶ ተጠምቆ ተሰቅሎ በሶስተኛው ቀን ተነስቶ ያረገበት የመጀመሪያ ምጻቱ አለ። ሁለተኛው ምጻቱ ደግሞ ዓለምን ለማሳለፍ የሚመጣበትን እርሱን የምታሳስብበት ነው ማለት ነው። እና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ዳግመኛ እንደሚመጣ በዚህ ሰዓት በጠቀስነው የወንጌል ክፍል ላይ ሐዋርያትን አስተምሯቸዋል። ሐዋርያት ነበሩ መጀመሪያ የጠየቁት። ምንድን ነው ምልክቱ? ዳግመኛ የመምጣት ነገር እንዴት ነው ብሎ ጠየቁት። ክርስቶስም ብዙ ምልክቶችን ነገራቸው። ወደ አስራ አንድ የሚጠጉ ምልክቶችን ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብሎ አንደኛ፣ በሰባ ዓመተ ምህረት እስራኤላውያን በጥጦስ እጅ የወደቁበትን ጊዜ ነግሯቸዋል። በሰባ ዓመተ ምህረት ጥጦስ የተባለ ንጉስ መጥቶ እስራኤልን አፈራርሷት ነበር እና ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብሎ ያንን ነገራቸው። አያይዞ ደግሞ ዓለም የምታልፍበትን መቅረቢያውን ጊዜ ምልክቶቹን ጨምሮ ነግሯቸዋል። ህዝብ በህዝብ ላይ ይነሳል፣ መንግስት በመንግስት ላይ ይነሳል፣ ከአመፃ ብዛት የተነሳ ፍቅር ትቀዘቅዛለች እያለ መጨረሻ ላይ መጥቶ እስከ መጨረሻው የሚታገስ የሚጸና ግን እርሱ ይድናል ብሎ አጠቃሉ ነግሯቸዋል። የምጽአቱን ነገር ማለት ነው። እና የጌታችን መምጣት ቤተ ክርስቲያናችን በአመት በተለይ ለነዚህ ቀናት ሰጥታ ታስተምርበታለች። አንደኛው ይህ የደብረ ዘይት ዕለት ነው። የአብይ ጾም ኩሌታ የጌታችን ምጽአት ይነገርበታል። ሁለተኛው ጳጉሜን ሶስት ነው በእነዚህ ሁለት ዕለታት የጌታችን መምጣት ይነገራል ማለት ነው። ስለዚህ በዓሉን ስናከብር እነዚህን አበይት አስተምህሮች መነሻ አድርገን ነው ማለት ነው። እንግዲህ ጌታችን አስቀድሞ የሰው ልጅ ለማዳን ወደዚች ምድር መጥቷል። ዳግመኛ ደግሞ ዓለምን ካለመኖር ወደ መኖር አምጥቶ እንደፈጠረው ከመኖር ደግሞ ወደ አለመኖርም ያሳልፈዋል ማለት ነው። በሥነ ፍጥረት ትምህርት እንግዲህ ሃያ ሁለት ፍጥረታት አሉ። በወገን በወገን በነገድ በነገድ ማለት ነው። ከእነዚህ 22 ሥነ ፍጥረታት መካከል ሰውና መላእክት ሕያዋን ወይም የማያልፉ ዘላለማውያን የማይሞቱ አድጎ ፈጥሯቸዋል እግዚአብሔር፣ ከእርሱ ጋር በማህበር በአንድነት በተዋህዶ እንዲኖሩ ማለት ነው። ሌላው የቀረው ግን ኃላፊ ጠፊ ፍጥረት እንስሳቱ፣ እጽዋቱ፣ ልምል፣ ሰማዩ፣ ምድሩም ቢሆን የሚያልፉ የሚጠፉ ናቸው ማለት ነው። ጌታችንም እንደተናገረ ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም ብሎ ተናግሯልና ሰማይና ምድር ያልፋሉ ሲል ከሰውና መላእክት ውጭ ያሉት ፍጥረታት ሁሉ ኃላፊ ጠፊ ናቸው። ስለዚህ መቼ ነው ይሄ የሚሆነው? ማለት ጌታችን ዳግመኛ ሲመጣ ይህ ይደረጋል። በታላቅ ኃይሉና ጥበቡ በጌትነቱ ዓለምን አስቀድሞ ካለመኖር ወደ መኖር አምጥቶ እንደፈጠረው እንዲህ ባለ ኃይሉ ደግሞ ደግሞ ከመኖር ወደ አለመኖር ያሳልፈዋል ማለት ነው እና ይሄ ይታሰብበታል በስፋት ማለት ነው። ጌታችን ዳግመኛ ይመጣል ማለት ያው ለመረጃ ያክል አይደለም በቤተ ክርስቲያን የሚነገረው ሰዎች ሕይወታቸው እንዲያንጹበት እንዲማሩበትም ጭምር ነው። ጌታችን ዳግመኛ ይመጣል ማለት የሚመጣው ሊፈርድ እንደ ስራችን ማለት ነው። በመጽሐፍ ላይ እንደተጠቀሰው ለሁሉ እንደየስራው ዋጋውን ይሰጠዋል ይላል መጽሐፍ ላይ እና እንደ ስራችን ሊፈርድብን ነው የሚመጣው ጌታችን አመጣጡም ደግሞ በክበበ ትስብእት በግርማ መለኮት ነው ይላሉ አባቶቻችን ሲናገሩ። ይህ ማለትም ነው ማለት ነው። በተለየ አካል ሳይሆን የሚመጣው አስቀድሞ ከድንግል ማርያም የነሳውን ስጋ ይዞ ነው የሚመጣው ማለት ነው። ጌታችን የጎኑን የተወጋውን ውጋት ምልክት እያሳየ መስቀሉን እያሳየ የእጆቹን ችንካር ምልክት እያሳየን የሚመጣው ይህ ማለትም ማለት ነው። ለእናንተ ነው የተሰቀልኩት፣ ምን አድርጋችሁ ጠበቃችሁኝ እንደማለት ነው እና ጌታችን ለሰው ልጅ ያደረገውን ቤዛነት ማዳን፣ ጽድቅ፣ ቅድስናውን ቤዛነቱን ቤተክርስቲያን ታስተምራለች። ፍቅሩን ቸርነቱን ደግሞ አስበን እኛ ለእርሱ የተገባ ሕይወት እንድንኖር እለት እለት እንግዲህ ወንጌሉን እየሰበከች ከምሳሱ የመሳሰሉን ትምህርት እየሰጠችን ታቆየናለች ማለት ነው። እንግዲህ ሰው በዚህ በተሰጠው ዘመን ጌታችን እንደተናገረ ብርሃን ሳለላችሁ ተመላለሱ ብሏል። ብርሃን ማለት እድሜ ነው አንደኛው ትርጉሙ ስለዚህ አንድ ሰው በዚህ ምድር ላይ ሲኖር በዚህ እድሜው ሊሰራው የሚገባው ቀዳሚ ነገር የደህነቱ ጉዳይ ነው። የደህነቱ ጉዳይ ማለት የዘላለም ህይወት ማለት ነው እና የጌታችንን መምጣት አንድ ሰው ሲያስብ ሲማር እንዲሁ ለመረጃ ያክል ሳይሆን ህይወቱን እንዲያስተካክልበት ንሳ እንዲገባ ምስጢራት ቤተክርስቲያን ሊሳተፍ የዘላለም ህይወት እንዲያገኝ ማድረግ የሚገባው ነገር ሁሉ እንዲያደርግ ነው ማለት ነው። እና የጌታችን ምጽአት የመማራችን አንደኛው ምክንያት ይህ ነው ማለት ነው። ምልክቶቹም ሲነገሩን ደግሞ እንድንደነግጥ፣ ሌላም ነገር እንድናደርግ ሳይሆን ምናልባት ህይወታችንን ያላስተካከልን ካለን ይህንንም ሰምተን ፈርተንም እንኳን ቢሆን ወደ እግዚአብሔር ብንቀርብ መልካም ነውና መስማታችን ለመልካም እንዲሆንልን ነው ማለት ነው። እንግዲህ እግዚአብሔር ከሁሉ በላይ ፍቅሩና ቸርነቱን ነው ለሰው ልጅ ያሳየው። ይህም ደግሞ ፍቅሩን ቸርነቱን አስበን ወደ እሱ እንድንቀርብም፣ ግን ቸርነቱና ፍቅሩን ቸል ካልን ደግሞ ገጸ ማአቱን ያሳየናል። እንግዲህ እግዚአብሔር ሁለት ገጽ አለው፣ ገጸ ምሕረት አለው፣ ገጸ ማአት አለው። ገጸ ማአቱን ብዙ ጊዜም ማያሳየውም እግዚአብሔር የቆጣውን ገጹን ማለት ነው። ብዙ ጊዜ የሚያሳየን ቸርነቱን ገጸ ምሕረቱን ነው። በዛ ነው መጽሐፍ ላይ ግናዩ ለእግዚአብሔር እስመ ሄር እግዚአብሔርን አመስግኑ ምህረቱ ለዘላለም ነውና ይላል የዳዊት መዝሙር ላይ፣ ሌሎችን ጸሎቶች ላይ ልክ እነዚህ ማለት ነው። ግን ብዙ ቦታ ብንፈልግ ቁጣውም ለዘላለም ነውና ይላል። እውነት ነው። እግዚአብሔር ወንጌልን አልሰማ ብለን የተናገረውን ቃል አልሰማ ብለን በመስቀል ላይ ያደረገውን ፍቅርና ቸርነት ቸል ብለን በዚች ምድር ላይ ያለንን ህይወት እንዲህ ባለ ኃጢያትና በደል ካሳለፍን በኋላ ሞታችን ቢመጣ ጨክኖ ይፈርድብናል። በእውነት እንደ ፈራጅነቱ ማለት ነው። እግዚአብሔር ቸርም ነው ፈራጅም ነው። አሁን ብዙ ጊዜ እግዚአብሔር ቸር ነው የሚለውን ነው የምንሰማው። ያንን ግን ስንሰማ ሁሌ ጊዜ እግዚአብሔር ቸር ነው ብቻ ብለን ልናመን አይገባም ማለት ነው። ልክ እንደዚሁ ደግሞ ፈራጅ መሆኑን ልናስተውል ይገባል ማለት ነው። እግዚአብሔር በፈራጅነቱም ሊፈራ የሚገባ ታላቅ ሀያል ጌታ ነው። የምናሴ ጸሎት ላይ የቁጣህን መቅሰፍት በኃጥአን ላይ ግሩም ነው ይላል ማለት ነው። ይሄ እግዚአብሔር በፈራጅነቱ እንደ ስራችን ዋጋችንን የሚከፍለን በጎ ስራ ሰርተን ከዚች ምድር ብናልፍ በጎ ዋጋችንን እናገኝ፣ መጥፎም ስራ ከሰራን ደግሞ ልክ እንደዚሁ በዛ በሰራነው መጥፎ ስራ መሰረት ይፈርድብናል ማለት ነው። ስለዚህ ይህንን አንድ ክርስቲያን ማንኛውም ሰው ቢሆን ሊያስተውለው የሚገባ ትምህርት ነው። የጌታን ምጽአት መማር አላማዎቹ እነዚህ ናቸው ማለት ነው። አላማዎቹ እነዚህ ናቸው። እሺ ቅድም ጥቂት ለመጥቀስ እንደሞከር ነው የዚህ በዓል ማዕከላዊ ሀሳብና ትምህርት ወይም ነጥብ የጌታ ምጽአት ነው። መጀመሪያ ስትን አስቀድማ ታስተምራለች የጌታ ምጻት ስንል እንግዲህ ጌታችን ንጉስ ነው። አስቀድሞ ከትህትናው የተነሳ እኛንም ለማዳን ስለመጣ መከራም ለመቀበል ስለመጣ በትህትና በበረት ተወለደ። በበረት መወለዱ ብቻ ሳይሆን ክርስቶስ ሰው መሆኑ በራሱ ትውት እንደሆነ ጅግ በጣም ይገልጥልናል። አምላክ ሆኖ ሰውነት ያንን ሰውነት የፈጠረው አካል እርሱ ሆኖ ሳለ ያን የፈጠረውን አካል አይነት ባህረይ ለመያዝ ትሁት ሆኖ ራሱን ዝቅ አድርጓል ማለት ነው። ስለዚህ ጌታችን የመጀመሪያው አመጣጡ ጌትነቱን ያን በጎላ በተረዳ ያሳወቀ አይደለም። እግዚአብሔርም በእምነት በልባችን ባለው እምነት ጌትነቱን እናምናለን፣ ከኃሊነቱን ታላቅነቱን እናምናለን። ልባችን ሕሊናችን በስፋቱ መጠን እግዚአብሔርን እንደምንረዳው ማለት ነው እግዚአብሔር ያው ከህሊናችን በላይ ምጡቅና ስፉፍ ቢሆንም ማለት ነው እና ይህንን እምነት በልባችን ይዘን የክርስቶስን ጌትነት እናምናለን። ጌትነቱ ምንም እንኳን ያው በዳግመኛ ምጻት የሚገለጥ ቢሆንም በመጀመሪያ ምጻቱም በልደቱም ጌትነቱ የተገለጠ ነው። ጌታችን በስቅለቱም ቢሆን በጥምቀቱ ቢሆን በልደቱም እርሱም በምናስብበት በዓላት፣ ይህን አደረገባቸው በምንልባቸው ጊዜያት ሁሉ ጌትነቱን አይተናል ተመልክተናል ነገር ግን በጎላ በተረዳ አልነበረም ማለት ነው። እና ይህ ጌትነቱ በጎላ በተረዳ የሚታወቀው ዳግመኛ ሲመጣ ነው ማለት ነው። ስለዚህ የጌታችን ምጽአት ሁለተኛ ምጽአቱ በክበበ ትስብእት በግርማ መለኮት ነው ብላ የሚታሰረው ቤተ ክርስቲያን ከዚህ የተነሳ ነው ማለት ነው። እግዚአብሔርን በዚያን ሰዓት የማያውቀው ሰው ማንም አይኖርም ማለት ነው። አሁን በእምነት እንመላለሳለን የማያምኑ ሰዎች ሊኖሩ ይችላሉ። እግዚአብሔርን እንደ ጌትነቱ የማያውቁት ሊኖሩ ይችላሉ። ኋላ ግን ሁሉ ይታወቃል ማለት ነው። እና ለዛ ነው ጌታችን ወንጌል ላይ የማይታወቅ ያልተገለጠ፣ የማይታይ የተከደነ የለም ብሎ የተናገረው ማለት ነው። በዚህ ምድር ሳለን በእምነት መነጽርነት ብቻ እያየን የምንኖራቸው ብዙ ነገሮች አሉ። እነርሱም ደግሞ የማይታዩ ናቸው። የሚታዩት ነገሮች እንዳሉ ሆነው ማለት ነው። ኋላ ግን በምጽአት ቀን ያ እውቀታችን ይጨምራል ማለት ነው። አጦውም ጻድቁም ቢሆን የእግዚአብሔርን ጌትነት ማዳኑን፣ የክርስቶስን ቤዛነት፣ ቸርነቱን፣ ፍቅሩን ይረዳል እግዚአብሔርን ያካደውም ያምነው ማለት ነው እና የጌታ ጌትነት በትክክል በጎላ በተረዳ የሚታወቀው በዳግመኛ ምጽአቱ መሆኑን ቤተ ክርስቲያን የመጀመሪያ መልእክቱ አድርጋ ታስተምራለች ማለት ነው። ለዚህ ለምንድን ነው ቀድሞ የሚነገረው የጌታችን ምጽአት ካልን፣ ያው ጌታ ሁሉን ነገር ከሰው የተነሳ ነው ያደረገው። መቼስ እተናውን ብለን ቅድም ለጠቀስ ነው። ጌታችን የሰው ልጅ ሲያድን ለራሱ ብሎ ያደረገው አንዳችን ነገር አልነበረም እና ምጽአቱንም በቤተ ክርስቲያን ትምህርት እንደዚህ ሲያስነግር ስንሰማ ለሰው ልጅ መሆኑን እናውቃለን። ምክንያቱም ኋላ ዳግመኛ ከመጣ በኋላ አንዴ ፍርዱን ካስተላለፈ በኋላ የሚመለስ የሚቀየር ነገር ስለሌለ ማለትም ነው። እዛ ነው በደብረ ዘይት ቀን ቅዳሴ ላይ በሚሰበከው ምስባክ ላይ መዝሙር 49 ቁጥር 2 ላይ እግዚአብሔር እሰ ገሃደ ይመጽእ ወአምላክነ ነህ እያረም እሳት ይነድድ ቅድሜሁ ይላል። እግዚአብሔር በገሃድ ይመጣል፣ በግልጥ ይመጣል። ወአምላክነ ነህ እያረም አምላካችንም ዝም አይልም፣ እሳትም በፊቱ ይነዳል ይላል። የመጀመሪያውን መስመር ስንመለከት በግልጥ የተቀመጠ ነው። እግዚአብሔር በምን ይመጣል? በገሃድ በግልጥ ይመጣል፣ ሁሉም ሰው ሊያውቀውና ሊረዳው በሚችለው መልኩ ማለት ነው። አስቀድሞ በበረት ነው የተወለደው፣ ጥቂት ሰዎች ብቻ ነበር መወለዱን ያዩት። እያደገም ከመጣ በኋላ በጌትነቱ አምነው ሕይወታቸውን አስተካክሎ የኖሩት ጥቂት ወገኖች ነበሩ፣ ያን ያክልም ብዙም አልነበሩ። የአሁኑ ግን የማያውቀው ሰው አይኖርም ማለት ነው ጌታችንን አስቀድሞ ያደረጋቸውን ነገሮች ቢሆን ኋላም ሲመጣ ሁሉም በጎላ በተረዳ እንደ ማንነቱ እንደ ባህሪው ያውቀዋል ማለት ነው። ምን ይላል? እንዲሁም በቅዱስ ያሬድ የምስጋና ክፍል ጾመ ድጓ የምኩራቡ ላይ የተጠቀሰ አንድ ቃል አለ፤ ውእታ አሚረ የትዋሃቦ ሙ ካልእ ልብ። በዚያን ጊዜ ሁለተኛ ልብ ማለትም ሌላ ልብ ይሰጣቸዋል። አስቀድሞ የሰው ልጅ የኖረበት ልብ አለ ያንን ግን በአግባቡ ካልተጠቀመበት በዳግም ምጽአት ጊዜ ሁሉን እንዲያስተውር ሁለተኛ ልብ ይሰጠዋል ማለት ነው። ለዚህ በዛ በሚሰጠው ሁለተኛ ልብ ሁሉን ነገር ያስተውልበታል፣ እውቀቱ ይጨምራል፣ ከፍ ይላል ብለን የተናገርነው ለዚህ ነው ማለት ነው። ስለዚህ አጋንንትም ጭምር ሰዎች ብቻ ሳይሆኑ የሰው ልጅ ሲያስቱ እንግዲህ ለስምንት ሺህ ዘመናት የኖሩት አጋንንትም ጭምር ልብ ይሰጣቸዋል እና እነርሱም ጭምር ያዝናሉ ይላል እንግዲህ ኃጢአተኞች ሰዎችና አዳነት የእግዚአብሔር ልቡናን ሰጥቷቸው በክርስቶስ ያምናሉ። የዚያን ጊዜ ማለት ነው። የእምነታቸው ግን አይጠቅማቸውም፣ ከንቱ ነው። ምክንያቱም እምነት ብርሃን በተባለው በዚች ዓለም ሳለን በሚሰጠን እድሜ ሊኖር የሚገባ ህይወት ስለሆነ ማለት ነው። እና በዚያን ሰዓት ምንም እንኳን ሰው ቢያምን ቢያውቅም እውቀቱ ከፍ ብልም ቢጨምርም አስቀድሞ በነፍሱ በህይወቱ የሰራው ስራ እነዚያች ቀን ፍርድ የሚያበቃው ማለት ነው። እና ጌታችን አስቀድሞ የሁለተኛ መምጣቱን ዳግም ምጽአቱን በቤተክርስቲያን ትምህርት ማስነገሩ የሰው ልጅ ህይወቱን አስተካክሎ እንዲኖር ነው ማለት ነው። እንግዲህ በዚህ በጌታችን በዓል በደብረ ዘይት ዕለት አንድ ሰው ከምንም በላይ አስቀድሞ የመዳኑን ጉዳይ መቃኘት አለብን። ምክንያቱም ጌታችን ይመጣል የሚለው ጉዳይ ቀላል ክስተት አይደለም በእውነት ጌታችን ዳግመኛ ይመጣል ማለት እንዲሁም መምህራን እንደሚያብራሩት ከሆነ የሰው ሞቱ ምጽቱ የጌታ ምጽቱ እያሉ ይናገራል ምን ማለት ነው ይሄ ሰው የሚሞትበት እለት ማለት ጌታችን ዳግመኛ የሚመጣበት እለት ማለት ነው እና ሰው በተሰጠው እድሜ ኖሮ ኖሮ ያልፋል ሲያልፍ ከዚያም በኋላ ያው ብዙ ሂደቶች አሉ ክስተቶች አሉ። በተለይ መንገደ ሰማይ የመሳሰሉ ታሪኮች የተጠቀሱባቸው ብዙ የቤተ ክርስቲያን መዛግብት እናገኛለን እና የሰው ነፍስ ከስጋ ተለይታ ከወጣች በኋላ ምንም ማድረግ አትችልም ማለት ነው። እና ነፃነት የሚባለው ይሄ ብርሃን ተብሎ የተሰጠው የሰው እድሜ ሁሉ ሊሰራበት ሊዘጋጅበት የሚገባው እድሜ ነው ማለት ከሞት በኋላ ሰውነትንም ማንቀሳቀስ አይቻልም። እንዲህ ላድርግ፣ እንዲህ ልናገር፣ እንዲህ ላስብ ብሎ ምንም አይነት ጉዳይ መተግበር አይቻልም። በሕይወት ዘመናችን ብቻ ስለሰራ ነው ጉዳይ እየተጠየቅን እያለፍን ከጌታ መንበር ፊት እንቀርባለን ማለት ነው እና የሰው ሞቱ የጌታ ምጻቱ ብለው መምህራን የሚያብራሩት ለዚህ ነው ማለት ነው። ስለዚህ ጌታችን ዳግመኛ ይመጣል ማለት የሞታችንን ጉዳይ እንዴት እናስቧለን ብለን ነው ማሰብ ያለብን ማለት ነው። አሁን ጌታችን የሚመጣበት እለት አይታወቅም። እንደ ቤተክርስቲያን አስተምህሮ ጌታችን እንደተናገረ ስለዚያች እለትና ቀን ልጅም ቢሆን ወልድም ቢሆን ያው ራሱ ነው ጠቅሶ የተናገረው ማንም የሚያውቅ የለም ከአባት በቀር ከአብ በቀር ማለት ነውና ጌታችን የሚመጣባት ቀን በስላሴ ልብ ብቻ የምትታሰብ ናት። በአቦ ለመንፈስ ቅዱስ ልብ ታስባ የምትኖር ናት። እና ጌታችን ልጅም ቢሆን እኔም ቢሆን አላውቃትም ብሎ የተናገረው ለምንድን ነው? አላዋቂ ስጋን ተዋጃለ ለማለት ነው እንጂ በአብ ልብነት የታሰበች ናት። በወልድ ቃልነት ግን አልተነገረችም ያቺ ቀን ማለት ነው። ጌታችን ዳግመኛ መጥቶ ኑ እናንተ የአባቴ ብሩካን፣ ሂዱ እናንተ ርጉማን ብሎ የሚናገርባት እለት አልደረሰችም። ያቺ እለት ግን በምስጢረ ስላሴ ትምህርት እንግዲህ ስላሴ በኩነት ሶስት ናቸው። አብ ከዊነ ልብ ነው፣ ወልድ ከዊነ ቃል ነው፣ መንፈስ ቅዱስ ደግሞ ከዊነ እስትንፋስ ነው። አንድ ቃል ሲነገር በልብ ታስቦ ነው በስትንፋስ ሰረገላነትም ተሸጋግሮ ነው እና ያቺ ጌታችን በአንደበቱ የሚፈርዳት ቃል ኑ እናንተ የአባቴ ብሩካን፣ ሂዱ ደግሞ እናንተ አርጉማን ብሎ የሚናገርባት ቃል አለመድረሷን ለማሳየት ነው። ጌታችን ልጅም ቢሆን ያቺን ዕለት እና ቀኗን የሚያውቃት የለም ብሎ የተናገረው ማለት ነው። የሰማይ መላእክትም ቢሆኑ የሰው ልጆችም ቢሆኑ ልጅም ቢሆን አያውቃትም ማለቱ ስለዚህ ነው። ስለዚህ እኔም አላውቃትም ማለቱ አላዋቂ ሥጋን ተዋህጃለሁ ለማለት ነው እንጂ ጌታችን በጌትነቱ ከአብ ከመንፈስ ቅዱስ ጋራ የማይመረመር ሁሉ ነው፣ ሁሉን አዋቂ ነው ማለታችን ነው። ስለዚህ ምዕመናን በደብረ ዘይት ዕለት ተሰብስበው በቤተ ክርስቲያን ስርዓተ ቅዳሴውን ተሳትፈው የቻሉ ቅዱስ ስጋውን ክቡር ደግሞ ተቀብለው ያልቻሉም ደግሞ ታምረ ማርያምን ሰምተው ሌሎችም ታምራትን ሰምተው ቤተ ክርስቲያንን ትምህርት አድምጠው ስብከቱን ተምረው ህይወታቸውን ማቅናት ይገባቸዋል ማለት ነው። በህይወት ዘመኔ ምን ሰራሁን ለመዳን የሚያበቃኝን ምን ስራ ሰርቻለሁ ብለው ህይወታቸው እንዲቀኝ ይገባል። ማንቂያ ደወል ሊሆን ይገባል ማለት ነው። የእግዚአብሔር ቃል እንግዲህ ዘር ነው። ጌታችን እንዳስተማረው ዘሪ ሊዘራ ወጣ፣ በመንገድ ዳር ወደቀ፣ አንደኛው ጭንጫ ላይ ወደቀ፣ አንደኛውን እሾህ አነቀው፣ አንደኛው አላደገም፣ አንደኛው ግን መልካም መሬት ላይ ወደቀ ሰላሳ ስልሳ መቶ ፍሬ ያፈራ ይላል እና በእለቱ ተገኝተን ይህንን ተምህርት ተምረን በህይወታችን የንስሐ ፍሬ ለማፍራት ልንተጋ ይገባል ምእመናን ማለት ነው። የጌታ ምጻት እንዲሁ እንደ እንግዳ ደራሽ እንደ ውሃ ፈሳሽ ሆኖ የሚነገርበት ቀላል ምስጢርና ጉዳይ አይደለም። ብዙዎች ለምሳሌ ለሚዲያ ፍጆታ የጌታችን መምጣትን እንዲህ እያሉ ይናገራሉ። ዋናው የቤተክርስቲያን መልእክት ግን መረጃን ማጋራት ሳይሆን ልጆቿን ለድኅነት ማብቃት ነው። ማንኛውም በቤተክርስቲያን የሚሰጠው የሚነገረው ትምህርት ሁሉ የሰው ህይወት ላይ የማይወድቅ አይደለም በእውነት እና የጌታን መምጣት አስበን ሁላችንም በንስሐ ህይወት ልንመላለስ ከምንም በላይ መቼስ ለጌታችን መምጣት ዝግጁ የሚያደርገን ነገር የክርስቶስ ቅዱስ ስጋና ክቡር ደም የጌታችን ቅዱስ ስጋና ክቡር ደም ሳንቀበል ጌታችን ወደኛ ህይወት ሊመጣ አይገባም ማለት ነው ተዘጋጅተን እርሱ ልንጠብቀው ይገባል ልክ የሙሽሮቹ ታሪክ በመጽሐፍ ቅዱስ ላይ እንደተነገረው አምስት ልባሞች አምስት ደግሞ ሰነፎች፣ ሙሽሮች ደናግል ነበሩ፣ ይቅርታ ደናግላን ነበሩ፣ ሙሽራን የሚጠባበቁ ማለት ነው። እና አምስቶቹ ሰነፎች ናቸው፣ ለጊዜው ብቻ የሚበቃቸውን ዘይት ይዘው ነበረ። እነዛ አምስቱ ልባሞች ግን ለበኋላ የሚበቃቸውን ዘይት ይዘው ነበረ፣ እና ሙሽራውን ይጠባበቁ ነበረ እየተጠባበቁ ሳለ የአምስቱ ሰነፎች ደናግላን ዘይት ያልቅባቸው ሲያልቅባቸው ወደ አምስቱ ጠባባት ወይም ደግሞ ልባሞች ወደ ሆኑት ደናግላን ሄዱና ዘይታችን መብራታችን አልቆብናል፣ መብራታችን ጠፍቷል፣ ዘይታችን አልቆብናል፣ አውሱን ብለው ጠየቋቸው። አይ አይሆንም አሏቸው እነርሱ። ከዚያም በኋላ ዘይት ለማምጣት ወደ ሌላ ቦታ ይሄዳሉ። በዚያን መካከል ሙሽራው መጥቶ ወደ ሰርግ ቤቱ ገባ። እነዛም አምስት ልባሞች ወደ ሰርግ ቤቱ ገብተው የዚህ ሰርግ ቤት በር ተዘጋ ማለት ነው። በኋላ እነዚህ አምስቱ ሰነፎች ደናግላን ሲመጡ በሩ ተዘግቷል። ካንኳኩ በኋላ ጌታ ሆይ ጌታ ሆይ ክፈትልን ብለው ተናገሩ። ከውስጥም እንዲህ የሚል ድምፅ ይሰማሉ። እውነት እውነት እላችኋለሁ አላውቃችሁም የሚል ድምፅ ሰሙ ማለት ነው። ይሄ ምሳሌያዊ ታሪክ ነው። ሙሽራው የተባለው ክርስቶስ ነው። አምስቱ ልባሞች የተባሉ ደግሞ በቅድስና በንጽሕና ሆነው ነፍሳቸውን አስጊጠው የክርስቶስን መምጣት ማለትም ሞታቸውን የሚጠባበቁ ክርስቲያን ምዕመናን ማለት ነው። አምስቱ ሰነፎች የተባሉ ደግሞ በሕይወት ዘመናቸው ሳሉ የክርስቶስን መምጣት ሳይዘጋጁበት በቸልታ በልል ዘሊልነት ሕይወታቸውን ባልሆነ መንገድ ያሳለፉ ሰዎች ናቸው ማለት ነው። ያ መብራት የተባለው ደግሞ በዘይቱ የሚበራው ማለት ነው። ዘይቱ የበጎ ስራ ምሳሌ ነው። መብራቱ ደግሞ የሃይማኖት ምሳሌ ነው። አንድ ሰው እንግዲህ ልክ እንደ መብራቱ መብራቱን አብርቶ ለማቆየት ዘይቱም ያስፈልጋል። ዘይቱ ካለ ደግሞ ተለኩሶ መብራቱ ይበራል ማለት ነው። ስለዚህ ሃይማኖትም በጎ ምግባርም ለድኅነት አስፈላጊ እንደሆነ ያሳየናል ይህ ምሳሌ ማለት ነው። ስለዚህ መብራቱ ኖሮ ያ ዘይቱ እየጎደለ ሲሄድ ኋላ መብራቱ መጥፋቱ አይቀርም ማለት ነው። ምን ማለት ነው ይሄ? አንድ ሰው ምንም እንኳን ሃይማኖት አለኝ ቢልም መጨረሻ ላይ በጎ ስራን ካልጨመረበት ሳገብቶ ገብቶ ምስጢራተ ቤተ ክርስቲያን እየተሳተፈ በጾም በጸሎት በመንፈሳዊ የተጋድሎ በምጽዋት ሰውን በመውደድ በመሳሰለው በጎ ምግባር ካልጸና ሃይማኖትንም እስከማጣት ድረስ ሊደርስ የሚችል እንመለከታለን ማለት ነው። እነዚ አምስት ሰነፎች የተባሉት ያንን ዘይት በቂ አድርገው አላዘጋጁም ነበር ማለት ነው፣ አለቀባቸው። እነዚ አምስት ልባሞች ግን ለጊዜውም ለበኋላም የሚሆን በቂ ዘይትን ይዘው ነበር ማለት ነው። ምን ማለት ነው ይሄ፣ ልባም ክርስቲያኖች በዚች ምድር ሳሉ ሊሰሩት የሚገባው በጎ ስራ ማለትም ኋላ ለዘላለም ሕይወት የሚጠቅማቸውን በጎ ስራም ይዘው የተዘጋጁ ናቸው ማለት ነው። ሰነፎቹ ደናግላን ግን ያንን ይዘው አልተገኙም ማለት ሰነፎች ምእመናን ለዘላለም ሕይወት የሚያበቃቸውን በጎ ምግባርና ሃይማኖት ይዘው አለመገኘታቸውን የሚያሳይ ነው ማለት ነው። ስለዚህ ለጌታ መምጣት ትልቁ ዝግጅት ምንድነው? ሃይማኖትና በጎ ምግባር ነው። በድህነት መዘጋጀት ነው ማለት ነው። የዚህ ሁሉ ደግሞ ዋናው መጠቅለያው የጌታችን ቅዱስ ስጋና ክቡር ደም መቀበል ነው። ያንን አድርገን የተዘጋጀ እንደሆን ወደ መንግስተ ሰማያት እንደምንገባ ባለሙሉ ተስፋዎች እንሆናለን ማለት ነው። እንግዲህ አንድ ሰው ሞቶ ወደ እግዚአብሔር መንበር ከቀረበ በኋላ እግዚአብሔር የሚመለከተው ይህ ሰው የልጅን ቅዱስ ስጋና ክቡር ደም ተቀብሏል በይ፣ ማለትም በዚህ ሰው ነፍስ ውስጥ የክርስቶስ መልክና አምሳል ተገልጧል በይ የሚለውን ነው ማለት ነው። መቼስ ሰው በበጎ ምግባር ይድናል ማለታችን አይደለም። የቤተ ክርስቲያን አስተምሮም እንደዚህ አይደለም። እና ምንም እንኳን በጎ ምግባር በክርስትና ሕይወት አስፈላጊ ቢሆንም አንድ ሰው የሚጸድቀው የሚድነው፣ መንግስተ ሰማያት የሚወርሰው በክርስቶስ ቤዛነትም በደሙ በሰራልን ጽድቅ ወደ መንግስተ ሰማያት የምንገባ ይሆናል ማለት ነው። ለዛ ነው ጌታችን በወንጌል ላይ ደጋግሞ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ሥጋዬን ያልበላ ደሜን ያልጠጣ ግን የዘላለም ህይወት የለውም ብሎ የተናገረው ማለት ነው። ስለዚህ የክርስቶስን ምጻት በደብረ ዘይት ቀን ሆነን ስንጠባበቅ ስንማረው፣ የቤተክርስቲያን ድምፅ ስንሰማ የክርስቶስን ቅዱስ ስጋና ክቡር ደም በመቀበል ልናስበው ይገባል ማለት ነው። ተመልካቾቻችን፣ ስለ ደብረ ዘይት ክብረ በዓል የነበረን ቆይታ በዚህ ፈጽመናል። ቅድስት ቤተክርስቲያናችን የደብረ ዘይትን በዓል በዚህ መልኩ ታከብራለች። ከብዙ ባጭሩ እንግዲህ የቤተክርስቲያን አስተምህሮ ከሰፊው ባህር ከሆነው አስተምሮቿ መካከል ጥቂት የነገር ናቸው። ሁላችንንም እግዚአብሔር አምላካችን የክርስቶስን ዳግም ምጽአትን አስበን ቅዱስ ሥጋውን ክቡር ደሙን ተቀብለን ሃይማኖትን ይዘን በጎ ምግባርን ይዘን በቀኙ ከሚቆሙት እናንተ የአባቴ ቡሩካን ከሚባሉት ምእመናን መካከል ያድርገን። ይቆየን። ወስብሐት ለእግዚአብሔር።